አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ቤተሰብ ስትገቡ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አዲስ የሆናችሁ ሰብስክራይብ ያደርጋችሁ ኮሜንት አስቀምጡልኝ። ቤተሰብ የሆነው ደግሞ ላይክ ያደርጋችሁ ሼር አድርጉ። እርስ በራሳችን እንትዳደግ። ማሮቼ፣ የኔ ውዶች፣ ከልብ ነው ማመሰግነው የእኔ ቅን ሀሳብ። ሁላችሁንም ከልብ ነው ማመሰግነው። እና በተረፈ ዛሬ የመጣሁበት ሀሳብ ምን መሰላችሁ? እናንተ ለካ እንደዚህ አይነት ቤት አለ እንዴ! ለካ እኔ ማላቀው ቤትም አለ። እኔ እኮ ቤተሰብም ሲጠይቀኝ ያራኛ አልሐምዱሊላህ አላለሁ እና የሆነ ጊዜ እንደውም ጠይቀውኝ ማለት ነው። እንዴት ነው ደህና ነው ወይ ሲሉኝ ጓደኞቼ፣ አልሐምዱሊላ ስራ የለውም ምናምን ስራ ሲያረክ እንግዲህ የቁጭ ብሎ እንደሚያብረች ምናምን አሉኝ። ምን ማለት ፈልገው ነው ብዬ እኔ ደግሞ ዝም አልኩኝ ማለት ነው። ለካ እንደዚህ አይነት ቤት ስላለ ስለሚሰሙ ነው። እናንተ ለጌጥ ቁጭ መባያ ቤት የሌለበት ቤት አለ ስብሐንላ። እኔ በጣም ነው ያዘንኩት ማለት ነው። ማንን ነው ያስታወስኩት በእንደኔ በኩል ነው? እንደኔ እንደዚህ አይነት እኔ እንኳን ለስምንት ቀን ነው። ነገር ግን ሁልጊዜ ቢያንስ ለሁለት አመት እንደዛ ቁጭ ብለው እንደዛ ተሰቃይተው የሚሰሩት አለ ለካ። ስብሐን አላህ። እና ውዶቼ እንደዛ ተሰቃይታችሁ እንደዛ ሆናችሁ፣ በተለይ ልጅ ያለበት ቤት መስራት ማለት በጣም የሚከብድ ስራ ነው። በጣም ከምንም በላይ ይከብዳል። በጣም ከምንም በላይ ያንቅጠቅጣል። እና ውዶቼ እንደዚህ አይነት ስራ እየሰራችሁ እንደዚህ አልፍት ድክም እያላችሁ ገንዘባችሁን ኢኮኖሚያችሁን በደንብ አርጋችሁ ያዙ። ይሄንን ኮስሞቲክስ ምንቶሲክ እያላችሁ ኮስሞቲክስ እንዳትገዙ፣ ይሄንን አመድ እንዳትገዙ። ልብስም ቢሆን ልብስ፣ አገራችሁ ስትሄዱ ፏ አብላችሁ ትሄዳላችሁ። አሁን እዚህ ገዛችሁት አልገዛችሁት አያስለብሷችሁም አንደኛ ሁለተኛ ደግሞ እዚህ ለብሳችሁት ታለብሳችሁት ትርጉም አልባ ነው። ያው ኩሽና ለኩሽና ነው ሞሩት ማለት ነው። እና ስለዚህ ገንዘባችሁን ኢኮኖሚ በደንብ አርጋችሁ ያዙ ወዶቼ፣ ለማንም ቢሆን ገንዘባችሁን አታባክኑ። ገንዘብ ጠቃሚ ነው። ገንዘባችሁን ከያዛችሁ ጠቃሚ ነው። ነገር ግን ገንዘባችሁንም ሳትይዙ ይዙ፣ ጉልበታችሁንም እየጨርሳችሁ፣ እድሜያችሁም እያለቀ እንዱ ከንቱ ነው የሚሆነው። ስለዚህ ገንዘባችሁንም በደንብ ጥብቅ አድርጋችሁ ያዙ። ጉልበታችሁ ካለቀ ይቀር፣ ገንዘባችሁን ከያዛችሁ አገራችሁ ስትሄዱ እንኳን ገንዘባችሁ ካለ የሆነ ነገር ትከፍታላችሁ። ነገር ግን አገራችሁ እንኳን ገንዘብ ከሌላችሁ ገንዘባችሁን፣ ኢኮኖሚያችሁን ካልቀጠባችሁ ነገጧት ሀገራችሁ ስትሄዱ ምንም ከሌላችሁ ማንም አይወዳችሁም፣ ማንም ደግሞ የሚያስጠጋችሁ የለም። ዋላ እናት ዋላ አባት እያየ ነው ስለሆነ ማለት ነው እናትሽ እንደዚህ አረጋሽ ይሆናል እንዴ ልትሉ ትችላላችሁ። ግን እኔ አልሐምዱሊላ እናቴ ወላሂ የኔ እናት ገና ከህፃንነታችን ነው ያሳደገችን። አባታችን በህፃናቶችን የሞተው እና በቃ ሁሉ ሁሉ ነገር ናት እናቴ። ነገር ግን በጎረቤት እያየ ነው ስለሆነ ያ ነገር፣ አባትም ቢሆን ገንዘብ ከሌለሽ ያባረርሻል። እናትን ብትሆን ትጠላሻለች። ምክንያቱም ገንዘብሽን የለመዱታል። ነገጧት ገንዘባችሁን ሲያጡ ያባርሯችኋል። ስለዚህ ገንዘባችሁን ያዙ። ገንዘብና ጉልበት እዩት። እንደዚህ ድክም ልፍት፣ ቀን መተኛ የለ፣ ያለ እረፍት የለ፣ ጠዋት እረፍት የለ። ስለዚህ ገንዘባችሁን ጥንቅቅ አርጋችሁ ያዙ ውዶቼ፣ አደራ አደራ። ይህም ቡሊ ይህንን አመድ እየገዛችሁ እንዳትታለሉ ማለት ነው። እና በተረፈ ላይክ፣ ሰብስክራይብሸር ሸር እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።